እሺ ጋይስ እንዴት አደራችሁ? ዛሬ የምንገኘው በውቅሮ ነው ማለት ነው። ጉዟችን የሚሆነው ደግሞ ወደ ማይ መህድን የሚባል ቦታ ነው ማለት ነው። በኤፒሶድ ሰባት አብራችሁን ቆዩ። እሺ ጋይ ዛሬ ከስካሁኑ የተለየ ረጅም የሆነ ጉዞ ነው የምናረገው ማለት ነው። ወደ 45 ኪሎ ሜትር እንግዲህ ከውቅሮ መቀለ ድረስ ነው የምንጓዘው ዛሬ። ነገር ግን በሁለት ኤፒሶድ ነው የሚከፋፈለው ማለት ነው። አሁን ለማንኛውም ከውቅሮ ከተማ ወጥቻለሁ እና ከውቅሮ ከተማ እስከ ማይመህድን ወይም ማይመከድን ስሙን እርግጠኛ አይደለሁም ጎግል ማፕ አንብቤ ነው። እናም እንግዲህ እዛ ድረስ ኤፒሶድ ሰባት እንጓዛለን ማለት ነው። ከዛም ትንሽ አረፍ ብለን ወደ መቀሌ ጉዟችን እናረጋለን ማለት ነው። ለማንኛውም ይመሻችሁ በጣም የሚገርም እስካሁን ከሄድኳቸው ሁሉ ረጅሙ ጆርኒ የዛሬው ነው ማለት ነውና በደንብ ይህን ጆርኒ ሰርቫይቭ አድርገን መቀሌ ከተማ ድረስ ለመጓዝ እሞክራለሁ ማለት ነው። ሰሞኑን እንግዲህ ለተከታታይ ያለምንም እረፍት ስጓዝ ነበር በየቀኑ ማለት ነውና እግሬ ሁሉ ኦልሬዲ በጣም ህመም እየፈጠረ ነው እና ዛሬ እንግዲህ ሊሚታችንን ፑሽ አድርገን ይህን ጉዞ እንጨርሰዋለን ማለት ነው። እስከመሻሹ ለማንኛውም እንጓዝ በጠዋቱ ነው የተነሳ ነው። ዛሬ ደግሞ ለየት የሚያደርገው ጉዟችንም ማለት ነው የምንወጣቸው ተራሮች ምናምን አሉ እና እጅግ በጣም የሚፈታተኑ አቅመን የሚፈታተን መንገድ ነው ማለት ነው የዛሬው። ውቅሮ ከተማ እንግዲህ ቻው። እንደምታዩት ውቅሮ ይህን ትመስላለች። እንግዲህ ወደ ውቅሮ ከተማ ስትገቡና ወደ ውቅሮ፣ ካውቅሮ ደግሞ ወጣ ስትሉ ማለት ነው በብዛት የምታዩት ነገር የመስኖ ልማት ነው ማለት ነው፣ እና በግራም በቀኝም የመስኖ ልማት አለ በደንብ የወንዙ ውሃዎችን ምናምን እየጠለፉ የተለያዩ እንትኖች ይሰራሉ ማለት ነው። ሽንኩርት፣ ጎመን ምናምን፣ ብዙ ነገር ሰሞኑ በተከታታይ ያለ እረፍት ስጓዝ ማለት ነው ሰውነት ኮ ማረፍ ይፈልጋል። ማረፍ ይፈልጋሉ ትንሽ ቀን ምናምን። ግን ይሄ ምን ይባላል ዲሲፕሊን ይባላል። በጣም ብዙ እና ዛሬ በቃ የሚገርም እረፍት ነበር የወሰድኩት ማታ ማለት ነው። በጣም በጊዜ ስለደረስኩኝ ውቅሮ ከተማ የደረስኩት በጊዜ ነበርና ጥሩ እረፍት በጣም አሪፍ እንቅልፍ ተኝቻለሁ ማለት ነውና በቃ ለሊቱም ሙሉ ለሽ ብዬ ሳይዛባ እንቅልፌን ተኝቼ ነበረ እና በቃ ሕመሜ ሁሉ ለቆይ ስላደርኩኝ በጣም አሪፍ ነው ማለት ነው። አሁን ግን ትንሽ የግራግሬን እያመመኝ ነው፣ መታጠፊያ አካባቢ ቁርጭምጭም ሲያ አካባቢ ማለት ነውና እንግዲህ ፈጠን ፈጠን ብለን እስከ ሰባት ሰዓት ወይ ደግሞ በቃ እስከ ሰባት እስከ ስምንት ሰዓት እንግዲህ ማይመህዲን ወይም ማይመከዲን ማይ እንግዲህ ከሁለት አንዱ ማለት ነውና፣ ስሙን ያው ለማንበብ እንትን ጎግል ማፕሊን ስላልኩ ነው። እዛ እንደርሳለን ማለት ነው እና ሌስኮ፣ እዛ ከደረስን እንግዲህ በጊዜ ጉዟችን ወደ መቀሌ የምንቀጥል ይሆናል ማለት ነው። መቀሌ ላይ ማረፍ ፈልጋለሁ እኛ አንድ ሁለት ቀን ወይ ሶስት ቀን እና ሶስት ቀን ባይሆንም ሁለት ቀን እና መቀሌ ለመግባት ነው ዛሬ ሀሳቢ። እንግዲህ ከውቅሮ እንግዲህ መቀሌ እንግዲህ ከ45 ኪሎ ሜትር ምናምን አካባቢ ነው ማለት ነው። እና እንግዲህ ዛሬ እስኪ ህልሚታችን ይታያል ማለት ነው። በዛው ማቅማችን የመጨረሻው ለበለበው ሱቤ አቤት አቤት እና እንደምታዩት ነው እንግዲህ እየለበለብኩት ነው ይሄን ጉዞ። ከዚህ ጋራ ጀርባ አጉላ ከተማ አለች። ሌስ ጎ። ይሄን ቀጥ ያለ አቀበታማ መንገድ እያያችሁት ነው ጋይስ። ቀጥ ያለ አቀበት ነው የምንወጣው። ሌስ ዱ ኢት። አጉላ ከመድረሳችን በፊት ያለ ዳገታማ መንገድ ነው። ዋው የመጣሁት መንገድ እያያችሁት ነው ጋይስ። እስካሁን ውቅሮ ከተማ ትታየኛለች እና አጉላ ልንደርስ ነው ማለት ነው። እንግዲህ ይህንን መንገድ ከጨረስ ከአንድ ኪሎ ሜትር ምናምን በኋላ አጉላ ከተማ ገባለሁኝ። ዋ በጠዋቱ ላበላብና ድካም በድካም ሆኖ፣ ጋይስ እንግዲህ አጉላ ከተማ ደርሰናል። እንደምታዩት ከፊት ለፊት የምትገኘው አጉላ ከተማ ነች ማለት ነው። እና ከአጉላ ከተማ ተሻግሮ እንግዲህ ቀጥ ያለ ተራራ ነው ማለት ነው የምንወጣው መንገድ ወደ ማይመከድን። ለመድረስ እጅግ በጣም ኃይለኛ ቻሌንጅ ይጠብቀናል ማለት ነው። እንግዲህ በቃኑ በኩለ ቀን አጉላ ስትወጡ የምታገኙት ወንዝ ነው ይሄ ማለት ነው ጋይስ። እና ከፊት ለፊታችን እጅግ አደገኛ የሆነ ተራራ እየጠበቀን ነው አጉላ ከተማን ነው ወጥተናል ጋይስ እንደምታዩት እንግዲህ ከበስተጀርባ የትገኛለች ከተማ እና ከፊት ለፊቴ የሚገኘውን ተራራማ ጠመዝመዝ መንገድ እየተጓዝኩ ነው የምገኘው። ለስ ጎ እንግዲህ ማይ መካድን እስከምን ደርስ ድረስ እጅግ በጣም ፈታኝ የሆነ ጉዞ ነው የሚጠብቀኝ ከፊቴ ማለት እና በቃ ሌስ ዱ ዊት ዋው ቀጥ ያለ መንገድ ነው እንግዲህ እየወጣው ያለሁት ማለት ነውና ድካሙ እየጀማመሬ ነው። እንግዲህ ማይ ማህድን ላይ ስደርስ ወደ መቀሌ ከመሄድ በፊት እረፍት ያስፈልገኛል ብዬ አስባለሁ። አንድ ሰላሳ ደቂቃ ምናምን የሆነ ቦታ ቁጭ ብዬ ማሳለፍ አለብኝ። ናፌ ሁሉ ደረቀ። ወቸው፣ ውድ ጋይስ፣ በጣም እየከበደ ነው ዳገቱ ዳገቱ። የቦርሳ ክብደት ተደማምሮ እግሬንም እያመመኝ ስለሆነ በጣም እየደከመኝ ነው። እስካሁን ድረስ እንግዲህ አጉላን አሁንም በቅርብ ርቀት ላይ ነው የምንገኘው፣ ብዙም አልራቅናት። ይህም በረሃ እያያችሁት ነው። ገና በሲዞንዋን እንደዚህ በሲዝኗን እንደዚህ ከተሰቃየንማ ገና አምስት ሲዝን እኮ ነው ያለን።

ላይስጋው እንደዚህ ሰርቫይቭ እያደረኩኝና ሰብስክራይብ አታደርጉ አርጉኝ። ይህ ቪዲዮ ስንት ሰው ያየው ይሆን? አይ ሀያ ነው የሚሆነው። እንደ ድሮው እንደው መከራ ነው። ሀያ ሰው ከሆነ ማም በቃ ዩቱብ ሆን ብሎ አጥምዶ ይዞኛል ማለት ነው እንጂ እንዳለለወጥ ቢያንስ ይሄ ቪዲዮ ከ አምስት ሺህ ከ ስድስት ሺህ ሰው በላይ ማየት አለበት። እንደው አስር ሺህም ቢሆን ጥሩ ነው። ከዛም በላይ ቢሆን ጥሩ ነው። ምንም አይልም። ይህን ጋ ይህን ኤፒሶድ እያያችሁ ያላችሁ ሰዎች ካላችሁ እና ያለፉትን ኤፒሶዶች ካላያችሁ ገብታችሁ ተመልከቱ፣ ስለማይገባችሁ ማለት ነው። ቻሌንጁ ኢትዮጵያን በእግር እያቋረጥኩ ነው የምገኘው በትናንትናው ኤፒሶድ በኤፒሶድ ስድስት ምን ብዬ ነበር? ከነጋሽ ወደ ውቅሮ ስመጣ ቁልቁለት ነበር እየወረድኩ የነበረውና ይሄን ቁልቁለት እየወረድኩ ያለሁት በሚቀጥለው ኤፒሶድ ዳገት ለመውጣት ነው ብዬ ተናገሬ ነበርና ያ ነው እየሆነ ያለው። እንግዲህ ካጉላ ወደ ማይመሃድን በመጓዝበት ሰዓት ላይ እንደምታዩት ተራራ እየወጣሁ ነው ማለት ነው። እስካሁን ድረስ ከአጉላ ጀምሬ ማለት ነውና ያው እንግዲህ ሌትስ ዱ ኢት ሌትስ ዱት። ሰብስክራይ አድርጉ ጋይስ። ሌትስ ሜክ ኢት መቀሌ ከውቅሮ መቀሌ እና እናድርገው ጋይስ። ሌትስ ያው እንግዲህ ጉላ ከተማ ያን ትመስላለች። እንደምታዩት ዳገቱን ከወጣን በኋላ ስናያት እንደዚህ ትመስላለች። ዋው ዋው እና ጋይስ ገና እንግዲህ ማይ መህድ ለመድረስ 11 ኪሎ ሜትር ይቀረናል። ገና ብዙ ነው የሚቀረን። ዋው እና እንግዲህ የመጣ ነው ከውቅሮ እንግዲህ እዛ ጋራው ስር ማለት ነው በጣም ሩቅ ነው፣ ከዚህ ሲታየኝ በጣም ሩቅ ነው። እና እንግዲህ 19 ኪሎ ሜትር ምናምን ርቀት ላይ ነው የምንገኘው አሁን ማለት ነው እንግዲህ ከውቅሮ ከተማ። ዋው እና በጣም ብዙ መጥተናል፣ ብዙ ይቀረናል ገና ከመጣ ነው በላይ ነው የሚቀረን በዛሬው ጉዞችን እሺ ጋይስ ሰርቫይቫል ጆርኒያችን እንደቀጠለ ነው ስለዚህ አሁን አስፓልቱን ጥምዝምዘቱን አስፓልት በዚያ በኩል ከምንሄድ በዚህ አቋርጠን እዛኛው አስፓልት ጋር ለመሻገር እንግዲህ ጉዞ ጀምረናል ማለት ነው ሌስ ጎ ሌስ ጎ ሌስ ሌስድዊት ሌት ሰርቫይቭ ዚስ ሮድ ይህን ሮድ እንግዲህ ይዘነ አልንመላችሁ። አዎ ይኸው መንገዱ እንግዲህ ይሄ መንገድ እንግዲህ ያሻግረናል ማለት ነው የሚቀጥለው አስፓልት ድረስ ው ይሄ ይሻላል በጣም እና መቀሌ ለመድረስ ዛሬ እንግዲህ ላስጨራሽ ጉዞ ወደ 45 ኪሎ ሜትር በነገራችን ላይ ማፑ ዝም ብሎ ነው። አሁንማ እያረጋገጥኩ ነው። ማፑ ይዋሻል አንዳንዴ 45 ኪሎ ሜትር የሚለው አይ ቲንክ እንደው 50 ኪሎ ሜትር ሳይሆን አይቀርም። እና ማፕ ላይ 45 ኪሎ ሜትር ነው የሚለው። እንግዲህ ወደ መቀሌ ጉዞ እያደረግን ነው የምንገኘው ማይ ማይ ማድ ወይም የዛሬው ኤፒሶድ ማብቂያ ላይ ለመድረስ አይ ቲንክ እንግዲህ ከ11 ኪሎ ሜትር በላይ መጓዝ ይኖርብናል ማለት ነው። እናንተ ብቻ ሰብስክራይብ እያደረጋችሁ እርዱኝ። እኔን ሰብስክራይብ ባታደረጉም በቃ ቪዲዮዬን ይውልኝ ይውልኝ ሼር አርጉ፣ በቃ ለቪው በደንብ ቢኖር። እንግዲህ አሁን ላይ ይህንን ጆርኒ በማከናወንበት ሰዓት ከዩቲዩብ አንድ ሳንቲም ፈላጭ ሳንቲም አላገኝም። በቃ ይህንን ጆርኒ ይህንን እንግዲህ በጀት ማለት ነው የሚችለው ተቀጥሪ ዶሮ እርባታ፣ ምንም ጥበቃ ምስሰራ በነበርኩበት ሰዓት ካጠራቀምኳ ሳንቲም ላይ ነው ማለት ነውና ከዩቱብ ምንም አይነት ብር እያገኘው ስላልሆነ ከዩቱብ ዩቱብ ይህንን ትርፍ ብር እንኳን ባላገኝ ይህንን ጉዞ ቢያንስ ሰፖርት እንዲያደረገኝ የዩቱብ ክፍያ፣ እናንተ ቪዲዮን ሼር አድርጉ፣ በሶሻል ሚዲያዎች ላችሁ ላይ አጋሩ እና ቪዲዮን እዩልኝ ማለት ነው። በቃ ይሄው ነው እንግዲህ አድቬንቸሩ፣ እንደምታዩት እጅግ በጣም የሚገርም አድቬንቸር እየሆናል ነው። ከመነሻው እና ሌስኮ በጣም ብዙ ሰርቫይቫል ብዙ አድቬንቸሮች ይጠብቁናል። ገና መጭ ተነክቶ ገና ሲዝኗን መጀመሪያው ላይ ነው የምንገኘው እና በጣም የግሬ ህመም እጅግ በጣም በከፍተኛ ሁኔታ እየጨመረ ነው የሚገኘው ግን ጉዞዬን የዛሬን የቀኑን የውሎዬን ጉዞ ግማሽ ገና አላረኩም። በጣም ብዙ 26-27 ኪሎ ሜትር ገና ይቀረኛል ማለት ነው ለመጨረስ አጠቃላይ የጉዞውን እስከ መቀሌ ድረስ እና መንገዱም ደግሞ አስቸጋሪ ነው፣ ዳገት ምናምን ስላለው ቁልቁለት፣ አቀበት፣ ቁልቁለት ስላለው የዛሬው ትንሽ ቻሌንጅንግ ነው። ግን መቀሌ ላይ ሪካቨሪ ደይ ይኖረኛል አንድ ሁለት ቀን አንድ ሁለት ቀን ወይ ሶስት ቀን አርፋለሁ መቀሌ ላይ። ዋው ዋው አረረረረ እንዴት አድርጎ ግሬና መመኝ። ዋው ይሄ እንግዲህ ባህር ነበር እና አሁን ላይ የለው ምንም ደርቋል ማለት ነው። እንደምታዩት በጣም ሰፊ ቦታ የሚያካልል ነው። እንግዲህ አይ ቲንክ ክረምት ላይ ነው ማለት ነው ይሄ ውሃ ሊይዘው የሚችለው እንጂ በጋ ላይ ደርቋል ማለት ነው። በሚገርም ሁኔታ ውሃ የለውም አሁን ምንም አይነት ውሃ፣ ደለል ነው። እዚህ ውስጥ ከገባችሁ ያው የሚያወጣችሁም ሰው የለም። እንግዲህ ከረጅም ርቀት ይሄንን እንግዲህ ይሄው ሰንጥቄ ነው የመጣው መሃል ለመሃል ማለት ነው። አስፋልቱ ያለው በዚህ ነው እና መጨረሻ ላይ እንግዲህ አስፋልቱ ላይ ገብተናል። አሁን እንግዲህ ከማይ መድን አስራ ስምንት ኪሎ ሜትር ርቀት ላይ ነው የምንገኘው። ነገር ግን መንገዱ አሁንም ጠመዝማዛ ስለሆነ ጊዜ የሚወስድ ይመስለኛል ማለት ነው። ሰዓቱ አሁን እንግዲህ 5 ሰዓት ሆኗል ማለት ነው። ስለዚህ ከዚህ በኋላ ሁለት ሰዓት ምናምን ብጓዝ ሰባት ሰዓት ላይ እደርሳለሁ ማለት ነው እንግዲህ፣ ማይ መህድን እና ሰላሳ ደቂቃ ምናምን ካረፍኩ በኋላ ነው ወደ መቀሌ ጉዞ የማደርገው። በኤፒሶድ ስምንት ትንሽ ማረፍ ያስፈልገኛል። ትንሽ ኤነርጂም ፉድ ነገር ቀለል ያለች ሳናካብድ፣ ወይ ጁስ ወይ ጁስ በዳቦ የሆነ ነገር እንቀምሳለን። ሎው በጀት ስለሆነ እየተንቀሳቀስን ያለ ነው።

መንገዱ በዛ ነው ያለ ጋይስ፣ እና እንዴ፣ ዙሬ ነው የመጣሁት። አስፓልቱ ጠመዝማዛውን አስፓልት ዋው። እና አምስት ኪሎ ሜትር ይቀረናል፣ ከማይ መህዲን ማለት ነው። ማይ መህዲን እየደረስን ነው፣ አምስት ኪሎ ሜትር ይቀረናል። በጣም እልህ አስጨራሽ ጉዞ ነው እያከናወን ያለ ነው፣ ዛሬ ቪዲዮ ስቀርጾሌ ጋይስ። ነፋሱ በጣም ቪዲዮን እያበላሸብኝ ነው የሚገኘው እና ስልኬም ያው እንትን ማለት ያው ጎፕሮይም ፕሮቴክሽን የለውም፣ የነፋስ ማለት ነው። እና ምን ማድረግ እንዳለብኝ አላውቅም። ቪዲዮ በጣም እየተበላሸብኝ ነው ማለት ነው በነፋስ አማካኝነት። ድምፁ ፋክ፣ ወይኔ፣ በጣም እየተሰቃየው ነው። እግሬም ሁሉ በጣም እያመመኝ ነው። ነገር ግን ከድህነት ይሻላል፣ ከማጣት ይሻላል። እንደዚህ ለፍቶም ከተገኘኩ በጣም አሪፍ ነው። ከዚህ ከፊት ለፊቴ በአሻጋሪ ላይ በጣም የሚገራርሙ ዋሻዎች አሉ። ልክ ሶፉ መሩ ዋሻ ነው የሚመስሉ ቅርጻቸው ምናምን። እንደምታዩት ይሄንን ቀይ ጤፍ እያያችሁት ነው ጋይስ። ሳያምርም ዋ ዝን ጥፍጥፍ ብሏል። ከ30 ኪሎ ሜትር በላይ ከውቅሮ ጀምሬ ማለት ነው መጥቻለሁ። ከፊት ለፊቴ እንግዲህ ማይመከድም የሚባል ከተማ ወይም ከተራራው ጀርባ ማለት ነው እንግዲህ ያ ተራራ ሞሰብ ተራራ ይባላል ማለት ነውእና ከዛ ተራራ ጀርባ እንግዲህ መቀሌ ከተማ ነው የሚገኘውእና ማረፍ እፈልጋለሁ በጣም ደክሞኛል። ውሃ በጣም ጠምቶኛል። ምግብ ያስፈልገኛል። ነገር ግን ኖ ጎሌን ሳላሳካ፣ የቀን ግቤን ሳላሳካ ለራሴ እረፍት ምናምን አልሰጠውም። ይሄ እንግዲህ ምን ይባላል ዲሲፕሊን ይባላል ማለት ነው። በዚህ ጉዞ መማር የምፈልገው ነገር ዲሲፕሊን ነው። ህልሜን የቀን ጎሌን ሳላሳካ ምንም አይነት ሌላ እረፍት ነገር ለራሴ አልሰጠውም ማለት ነው። እረፍቴም፣ ሁሉም ነገሬ ሊሚት አለው። እሱም እንግዲህ መዳረሻ ላይ ስደርስ ነው ማለት ነው። እንግዲህ ዲሲፕሊን አንዱ ይሄ ነው ማለት ነው። ከፊት ለፊት የምታዩዋት ከተማ ማይመከድም የምትባለው ከተማ ነች ማለት ነው። እና የዛሬው ኤፒሶዳችን ማለት ነው እንግዲህ እዚች ከተማ ላይ ነው የሚያበቃው ማለት ነውና እስካሁን ድረስ እንግዲህ ከ30 ኪሎ ሜትር በላይ መጥቻለሁ ማለት ነው። እንግዲህ 31 ምናምን ኪሎ ሜትር መጥቻለሁ እዚች ከተማ ስደርስ እንግዲህ የዛሬው ኤፒሶድ ያበቃል ማለት ነው። እንግዲህ ቀጣዩ ኤፒሶድ የሚሆነው ይህንን መሶብ ተራራ የሚባለውን አልፈን ማለት ነው ወደ መቀሌ ከተማ የምናደርገው ግስጋሴ ወይም ጉዞ ይሆናል ማለት ነው። እና በጣም የዛሬው እጅግ በጣም ለየት ያለ አድቬንቸር ነበረ። በጣም ኃይለኛ የሆነ ድካም ነው ያስተናገድኩት። እና ጋይስ እንግዲህ ማይመከድም ከተማ ስንደርስ ማለት ነው፣ ሁለት መንገድ ነው ያለው። በዚህኛው አቅጣጫ የሚሄደው ወደ ኮያ ማለት ነው ወደ ኮያ ነው የሚያስሄደው። በዚህኛው አቅጣጫ ደግሞ የሚያስሄደው ወይም በሞሶብ ተራራ ወደ መቀሌ ከተማ ነው ማለት ነው። ስለዚህኛ እንግዲህ በስተቀኝ በኩል ታጥፈን ነው ማለት ነው ያለውን አስፓልት ይዘን ወደ መቀሌ ከተማ ጉዞ የምናደርገው በኤፒሶድ ስምንት ማለት ነው። እዚች ጥላ ጋኮ ባርፍ በጣም ደስ ይለኛል። ምክንያቱም ያለ እረፍት ነው ከ30 ኪሎ ሜትር በላይ የተዋስኩት ውሃም አልቋል። ግን ኖ ልድረስ መዳረሻ ላይ ብዬ ራሴን በጣም ሊሚት አርግዋለሁ። ራሴን በደብ አሽጋይ ዛሬ እንግዲህ የዛሬው ኤፒሶዳችን ይህን ይመስላል ማለት ነው። ማይ መህድን ከተማ ነው የምገኘው። በሚቀጥለው ኤፒሶድ እንግዲህ ከዚህ ወደ መቀሌ ጉዞ ይኖረናል ማለት ነው። ይመሻችሁ። ቻው